ለግን ደቼ የድጋ ለለቢሰብ ይወርሳል ደች ሎልድ ቶረሳንግስ አሎና ታባ ቅጦ እድጋ ለልናረኝ ዌጅ የጋርን ወልድ የሆነ አለጋም የሆነ ገነም ውሃት ብቻ ውርስ ድጌባያን ተመቶ ኪም እስከ ኦሽ ተመቶ ኪም በፈረንከ ውርስ ሎወልድ ቀጥታ ኢረሳን አልወንደች አጂሲ የደች ሁክም የአመጣ ይግዝ የቀዳሚ ምርከኬ ፈጃን ገረድም ልጅም ንብረት ያለ ሙ የጃጆ ቂጦ ወደርሱ አባደንም ባጫታት ቢሞቱ ውርስት ገባኛ እንደች ያቡን ብሉ ተላቀሉ ሳሳ አያም ጃንጎ በነቀረ ኦሽተኛ

ባጂሲ የደች ሁክ ያማጣይ ግስ የቀዳይ ምርከኬ ፈጃን የቀዳይ ምርከኬ አሰናት ሻን በምርከከ ሰነት የትፍላፈላነም ሰብ ይኩኑም ሰብ ሲያሰኝም በለሰብ ሱልናሪ ኡመትሚ ሱልናሪ እታ ሐለቱን ኩፈየ ተኛይ ባድ ታመኝ ሀለትን ቅጦ ኢልሄደ የውርስ ሁክ ኢገኛ ተሰው ታለቢ ሌነይ በለግ ነቀሉ ያም ተጥቃቀሉ ተለቢ በሉልነትም ተኛ ኡመት አይድ ቢያን ግዘለ ምን ግዝን ውርስ ሎልድ ቀጥተ ኢቶረሳን አለ ወንደች አኩ ንብረት ሎልድን ተወረሳ አቦተ እንደት የንዘይ ንብረት ሎልድን ካይ ያት ወርሳን ይዳል በኦሲያም ሎና ከላን ያለ ኦሲያም ቢሞት ያው በሁክሚ አሰነት ፍታቢር ቢላን ሁክም ዱኒያ ያስንደደረነ ሁክም አለ በውሃ ሰነት ወስያም በይሁድ ልወልድ የተወረሳን በሎትን ገናም ንብረት ያለ እኮ የደችም የንብረተ እኮ ሊያልቁ ያነ በሎትን ዱኒያን አድም ዱኒያ ዱኒያ ካይ ያቴልፈን ሄዳል ልወልድክ በሎትን ለመጭ እንት ያቴልፍን አር በሎትን የቀዳይ የደች ሁክም የምንናር ደች ልወልድ የተወረሳንግስ አልሆነ በለግን ደቼ የድጋለለቢሰብ ይወርሳል ምን በሉትን አኩ ያታባ አስር ወጅ ቢነብረይሙ አስር ሚወጅ አዳልኒ መዳማ አዳልኒ አብል ባዳ አዳልኒ ሸዋ ቢነብሩ በጋር አድም ወጅ በይቀር ባቻ አካት ገነ ወጅ መጫኔ አለገ የሆነ ሰብ መጣኔ ታታባ አባ ይነብራን ግዝ ቦነ ወይ ደሞ ታታ አባ እድጋለላን አድ ጣማ ብቻ በጋሪ ታስሪ ዝጠኛም የለም አድ ብቻ ባላ ታባ ቅጦ እድጋለል ለናረ ዩቤጅ የጋርን ወልድ የሆነ አለጋም የሆነ ገናምን ውሃት ብቻ ውርስ ድጌ ባያን ልና ረቅደ በእኛ ህለት ደሞ ተችላኮ ሰቢ ሸዋም አዳማም ነብራን ለጌደች ለግብር ለሰኘ ንኳን ፈረንክ ሊካኔ በሸዋ በገኒትና ላይ ሰብ አብሌም ባደደን ሰብ ሊካኔ አባደኒም ባቻካት ቢሞቱ ውርሲትጌባኛን ደች ያቡኝ ብሎት ላሉ በቀዳዩክም በሉት ለምን አልትድጋለልኩሙ እድጋላል የናረንሰብ ደች ትጌባያን እልናረ ቀዳዩክም እልታይ መንቀለ መን ዋና ጀስቲፊኬሽን ላ ነው የሚንግዝን ደች ጥቅን በተለይ አኩብታ በካባቢ ኡመት ሰብ ይበዛል ዴንስሊ ፖፑሊቲ ሰቢ ጥቅጥቅ ባለ ባድ ኤት በለሰብ ነብራል ሰብ በጨኝ ቅጨ ደች ካይ ለወልድካ የአትዌር ሳንግዝ በሆነ ደች በስንዝር ትገባት በስንዝር የገበ ደች ሊርሰት ለብል ኢለቤዥ በበሉትን ውርሰይ ገደበሽ ብዬናሪ በሎትን እታይ ደግሞ ምነሽ ኡመት ገግበግ ባለ ተዋደዶት አቦት ተወልድከ ናረይ ተዋደዶት የግበገግ ገግበገግ ቲጋገዙ ስለነግዘ ጠፈብሉትን ወልድ ለደች ባላ ሊክናሪ ፈረንካ ለግብር ለሰኝ ባለ አቦታ እንደቂር ቢያናላለት አይቂራ ነካሽ የበሉትን አድዋት እንደቸ እሽንኑ ዱከሽ የበሉትን ይሄ የአቦቴን የደች ለባለ የመጫንጣማ ደች የወሳ ነካሽ ያል እብሻ ላይ ውሃት ብችት ገባይን ባላን ህግ ተራይናና ሱራ ተራይማል ላሉ ገግበግግድም ሽንኑ ኖኩ አይትግ ባቤ ነኮ አሽን አርበሉትን ቀዳ ክም በሉትን ያኩ ምነሽ የገናም ንብረት ኮ በፍታብሔር ቢግቢሌኔ ውርስ አለት የቱረሰ የንብረት መርክ አታይ የቤተሰብ አባል ቢለ ድጎበላ ነ የቤተሰብ አባል ልግ ዘላ የቤተሰብ ወሻ ወይ ደግሞ የአድ አበሮስ ዋሻ ሉማን ሰብቻሉ በበሮስ ሁክምሚ በፍታ ብር ቢሉ ሁክም በሎትን ን እድጌ ባይ ማን ባላ አድጎበላ ነቀዳሚ ኦኑ ማኒ ባና ማነት የድጎብል ግን እድጋለለን ሰብቸን ባላ ድጎበላ እድጋላነሚ አድበለ ሎሆነ ወቅት መጣ እድጋለለ ያለ ለአንጭር ወቅት ተድጋላላል ለጉዶር ዘማን እድጋላለ ሰብ ውርሸትም እድጌባ ያለዋት ኢላን አድጎለናል አኩ ግን በደም ሀረግ ግሌናለ ውርሰት በደም ሀረግ ለው ትላልፋ ለዘራ ለውን ታትላልፋ አቦት ለወልድ ካትልፍ ቢያን ሀለት ያኩ ህግ ዋን አቤዣን የማጠበሎት የአጥቃቀለ ጊዜ ሮሬ ግዝ ውርስ በሉት ውርስ የቤተሰብ አባል ቢሉ ያኔ ባበሮስ ወሻ ያለ ሰብ ለወልድ ለመቸባይ ቦሲያም ቦሲያም ባልሆነ ሀለት የወርሱቢያን ሀለት መጣም በሉትን አይኔ መንበር አይኔ መንበር ቂጦ የወርሱቢያን ሀለት የቂጦ ነተይ ግን ሉሌነት አለ ተገናኝ ንብረት አኩ በተዘችት ላይን ንብረት ወደሉሉ ያለሰብ በቂጦ ናት ይርሳ ንገና ግስ ሉልም ከሎልድ ቂጦ ድጌቢያን ጊዜ ያወጫ ገረዴ መሆኑ ልጅ ዋጅ መሆኑ ማጠ ማንም የተንበር የደች ግን የቅጦነት ሀለት ኢላሽ አታይላሽ የቅጦነት ላይ ነግስ ኢድልሃይ ለደችቱን ኢላሽ አኩም ባጂሲ ምንግዛ መጥ ውሃና ውርሸት ተምጦት ወደም ውርስ ላይ ነግስ ተምጦት ከቀደ ወይጂ የናረሙ ደችት ጥቃታ በገግንም ነው ይሁን ይወከቡም ይሁን ባህዲያ መርከብ መጀመረ ደች ናረሙ ወይ ላዲ አምስት ሄክታር ደች ሊነብራ ያቀላል ቶልድ ሚ ላዲ ኦሽት ሄክታር ደች ሊነብራ ያቀላል ላልኮን አምስት ሄክታር ዋ ኦሽ ሄክታር ያለ ያለ ወጃጆ ጭጦ ወደርሱ ተምጣጣኝ ነው ተልቢ አንኔ ኦሽ ታላይ ይነት ያቅርቦት አለት ያሴን እንልታይ ቀለግ ዝብሊን ብሎት አድል ያለኩ ሊነብር ብሎት አድዋት ኦሽ ትለኝ ምነድ ጎበላን አነስተኝ ወይ ደሞ ይንዞት ቅጫ አድሰብ ፈረንከላ ላይትኩ ቡርሽ ደችለ ረከበኩ ባዲያ በለለ ረከበኩ ብዬለች እንዞ ትላለች ሉህ መጠነት ጎበለኛ እተበዘ እንዞ ትልቻል በማሳም ደረጃ አጠቃላይ በደች መቃን በሉትን አነይ ትወለይ በዘ አኩ ሁክሚያድ ጎበለይ ቅጨከለ ታትታ ቅጨ ያልፋን ግዝ ሆነ ውርሸት ልትግባይ መጀመር አነ ቅጨ የእንዘ ሰብ ቅጨ ካይላን ቅጨ በእንዘ ውርሸት ልትግባይ አኩ ቅጨ ከልሜ ለቅጨ ቅጨ ከተሜላ ጭጫንጎ ሊወርሳ ቀላል አነት በሜላ ለገና ሰብ ውብ ያንበሉት እንደቼ ሲጃም ቢነብር ሲጃይ ቀደ ውርሸቲ ተምጦት ከቀደ ተናረይ ሲጃ አንጻር ወይ ደግሞ ተናረይ ሙይ ደች ቅጫ ቱየ ትንዛ ዘንበሎትን ላሉ ኮን እኩልነት ወይ ደግሞ የቅጦ ውርሸት ላነይ ተገናይ ዱኒያ እብታይ እትላይ አንበሎትን አዲ ዋ ዋነ የገኛ ታሸቢ ግዝ እልታሚ አድ አጉቼ ጉቼ ነባወኒ ግዝ አጥቃቅሎ ተከሽ ሰቢ ገግበግግከ ቲጋገዝ ወትካ የእኛ ውመትም በለግን በገኒት ሊነብራነኮ ገና ደግሞ ገረድ ወልድ ተገረድ ወልድ ሀቅ በለግን ገረድ ወልድ በቀዳይ ሁክም የርከቦት ሀለሸ ኡንስ ነር ለምን ኡንስ ሆነ አደ ገረድ ወልድ ትዳረ ሸንዜታን ገኔት ፉንቲ ትሄድ ጋሬይ ቡርዳይ ሸኘ ገፈርቱን ትሄዳት ልጅ ደግሞ ቤት በሸኘን ይድጎበላን ብሉትም ላልኩ ምን ከልት ቆጫን ተድጋለሉት ከልት ቆጫን ልጅ እሸ ገኔት ቤት ተድጋለሉሽ ተቆጫን በቀዳይ ሁክሙ የልትድጋለለ ውርሰት የለት ጌባ ይባላል ላልኮን እሻ ደች ረክቦች አለት ሁን ስናር በሎትን ላልኮን ገረድም ልጅም ቅጦን ባላ መንግስት መንግስቲ ቅጦነት ካይ ደሞ ያትርገግጥ በነዲም ግዝን ንብረት በርከቦትን ደች በርከቦትን ላልኮን አድ የገረድ ወልድ ሀቅ ላትቃቅሎት ኦሽት አቡት እንደተምከ የኖሮም ሀለት ሆነ ቢያን ገነ ከተማ ኤዳኔ ሊያሻ ነው ሰብ ለሐቅ በሎትን ቲምጭ ደች ረክባ ነው አባዶክ ሞቶኔ ወርሸት ክላሶት ገናይ ራይቱ ሙቭመንት ባላ ሁክመ መንግስት ያድገው ብላ ይግዛል ተቅላቀለውን ማንም ባዲሎን ብለሶት ሁክመ መንግስትን ሀቅ ሰብ ደቸክ ላይ ቀብጥ ፈራን በሎትን ታዴት አዴት ሂዶት ፈሪናር እ ይሄ እኔ ባዴ እርሰታዬ አደኮነ ታባዴ ራኮነ ገነገተማ ኤትኮነ ያሻው ግዝ በሆነ ጌሰ ውርሸት ልድጌ ባዱኛን በሎት ተቅላቀሎ ያሶት ሀቀካይ ቀበጠናር በሎትን አነ ሀቀ ክረክባና ክላሶት ሁክመ መንግስትን ሀቅ ላሶት እነይ የውርሰታ ህግዝ አጥቃቅሎት የአትኬሻን በብሎት ያስተካክልን በአማርኛ ሲጦቱ ሊያ ሀዲየዋቦት በቀዳሚ ሁክም በደድም በፍርድ ጋር ውሳኔት ያንዙ ታውክቦት ብቻን ስንዙ ናር አውክቦት ለተፈቀድ ሁክም መንግስት ደቻ ዋከበሰብ ማስያ ነር ወይም ላል ከሆነ ላይ ተፈቀዳነ ከሆነ ሰብ ባህድ መልኩ ይወባን ላል ከሆነ ባህድያ ብግጹልም ማስያን በብሎት የአቱርቢናር ሀለት አለ አኩ ግን ተማሳያ ገነ ሀድውቢን አለት ፈቀዳም ብሎትን ሀዲያትወብ በቀዳም ናረ ግዝናረ ግ ግናገደብ ና ት እሻ ፈየ ከትቃቀልታል በሰኝ ደች አቶት ቢያን ደች በአርዛፍ ቅብሮት ይለቻል በአይነ ካል ደች በአቶት ደች በተለይ ልርሰት ለአቶት ቢውላን ደች ይለቻል ለቀበረሰብ በሉትን መጀመረ በቀበል አትቃጥ ቢያን አበሌ ባትቃጠበኝ ንቀል ባለ ባትቃጠበኝ ሳሳ አያም ዣንጎ በነቀለ ኦሽት ለኝ ያትቃጠባት ኦሽት ለኝ ያትቃጥበ ብሉትን በሳሳ ያኩም በነቀለ ለሸሽት ወር ያህላን ዣንጎ ያግዳል ያግዷን ብቻ አሉ በፈረንካም ሊቀጣቀልኝ ታድኪም አምስት መቶ እስከ ሼሽቶ ኪም ዣንጎ ባለ ሊቀጣቀልኝ በፈረንካ ብሉት ኦሽተም ከቅጦ ይገዶተሚ ፈረንካሚ ከቅጦ ሊቀጣቀልኝ ብሉትን እና ቀበሬ ባርዛፍ ደሞ በግግ ፈረንካ በግግ ቆት ነቅለናክ ደሞ ያስገድድን ያስያነኩ ሀለት ሄኩሚ አድጎ በላም በሉትን እትም ሀለት እነም ቅጭ ያስያን ቀጡያን በፍርድ ጋር እንግዲህ አገዱ ያንም ፈረንካም ቀቀጡ ያኔ አኩም ክነ በለ በቀበረ አነደች ወዝድበ ባረዛ ፍቀብሪ ታነት መንግስ ወዝድበ ያምሉት እነ ቅጨሻን ህግ አድጎ በላም በሉትን ገና የ ታቅጣት አድጎ በለ መንግስን እቅዳል ለደች እቅዳጫን መንግስ ያወጫን ውጥና ላይ በሉት ባብታ ሁጥን ሀለት ደቸ ከይትጋለላን ሰብ ታዳይዶ እስከ ሸሽ ታይዶ ጃንጎ ሊያጉዳል ሀበም ደር ተኩይ አምስት ኪም እስከ አምሳ ኪም ጃንጎ ፈረንክ ሊቀጡ አይከልኝ ኦሽተም ከደኛ ሊቀጡ አይከልኝ ብሉት አድዋት ኦሽተ ለኛ ሁኩመ መንግስት መጀመሪያ ያተር ያለ ገነግስ ተቅጣት የትንዛዘ ቢያቻ ከተነቅላዩ ግዝም ግዝን ደቸው አውክቦት ማስያን ባዋ በሁኩመ መንግስት ሚያድ ጎበላይን ግዝ ደቸ ያወከበሰብ ወይም ይወከበሰብ ይወከበም ይወከበም አዳይዶ እስከ አምስት ሳይዶ ጃንጎ ሊያጉዱ አቀለን ተመቶ ኪም እስከ ኦሽ ተመቶ ኪም በፈረንካ ሊቀጣ አቀለን ይገዶ ተሚ ፈረንካሚ ይቅጥ ሊቀጣ አቀለን እታይ በሎት ያው ከበ ያቶ ከበ ይሰብት እና በሎት ነው ያው ከበ ያው ከበሚ ውልሚ ይፈርሳን ይለሰብት እነሚ ቅጣት የውቢያን በሎት ላልኮ እንደ ቾክ ቦት ሊላኔ ቅጣት አጥቃቅላኔ ባጂሲ ሁክሙ የመጠን ሐለ ተለ ውሀን አኩመት እየቻሉ ተለቢ ብሎትን ገና ምንግዝን የአፈር ዋይ መይ ቂሮት ደቼ ያው ቂሮት አትኪሸን አፈራ ይትሽርሻር ነኮ የመይም ሀለት አይጠፋ ነኮ ቂሮት አትኪሸን ደቼ ትትድጋላል በፍያለ ትድጋላሉ ተለቢያ እልታይ ምናል ደቼ ካይ በፍያ ትትድጋላላን ሰባለ መይም የአፈር ቂራት አይቂራን ሰባለ አትቀጣ ያትቀጥ ባመጀመር ሎሽት ወራት ቅጥበ ቦሽት ባትቀጣ ቢ ቦሽት ወር ያላጥቃቀለ ግዝቦና ያብላሼ ያላቀነ ግዝቦና ተሸሽ ታይዶ እስከ ሳብ ታይዶ ያጉደ ተሸሽ ታይዶ እስከ ሳብ ታይዶ ጃንጎ አብደ ቡሃም ለቃን ፈረንካም ሊቀጡ ያቀትል ታምሰኪም እስከ መቶ ሀምሰኪም ጃንጎ ሊቀጡ ያቀትል ኦሽተም ከ በአደኛም ሊቀጡ ያቀትልም በሉትን እብሚ አያት ቃቅላን ግዝብ ሆነ እትክነ በላን ያብላሻን ግዝብ ሆነ ደች ከውዝዱቢያን ኢላ ንግስ አድጎ በላን ገናይ ሁክሙ ያልቄረ ህገ ወጥ ወረራ ሊሆን ያለ ህገ ወጥ ወረራ ሊሆን ይ በኋላ ደች የረከበም ሰብ ያንም ኮ ታዳይዱ እስከ አምስት ሳይደዱ ጃንጎ ተሳሳኪም እስከ መቶ ኪም ጃንጎ ይቀጥበያን ሀለት ህግ ያድጎ በላን በሉትን እነሱር ኢንዘ የሚመጠን ሰሚ ቻሉት አለቢ ደች የትድጋለል ቻሉት አለቢ እንግዝ በሉትን ገና የምንግዝን የትድጋለሉትን ያው ደች ያለ ምንግዝን ተድጋለሉትን ባዋ የገነሙ ተከሉ እንተ ግዝ ባለቤትነት ሊኒ አልሆነ ያለ ኦነርሺፕ ራይት ሊኒ ልሆን አለ ለሰወልድ በደች ተድጋለሎትን አለኝ እንግዲህ ትድጋ አለል ግን ተድጋለሎትም ከቀብ ጥቢያን ሐለ ተለ አቻ አካታለ አዲሚን ግዝን ሉምድ ጋ ላለ ግዝ ደች የት ይከሱ አሽረ ጋር ሊኑ አቀላን አፊያ ጋር ሊኑ አቀላን ብቻው በቃ ሉምድ ጋ ሊያዊ ለ መንግስት የት ተቸት ይከሹ አዝብያን እታይ ቀዳመና ረንግስ በአጅ ስሜ መጠንግስ ገና በጣም ቻሉት አትኬሻ ና የሚንግዝን አምስት ሳይዶ ጃንጎ ደች ያልትጋለልስ ውዝድ ቤ አምስት ሳይዶ ጃንጎ ወይ ልድጋለል ቢ ገነሰብ አሻን አድጎበላን ወከላን አላድጎበላን ወይ ገጊግታ ትጋለል ቢ ተቡር ደጠፋን ገና የተነበራን ወይ ከተም ነበራን ሰብ ደቸኪኝ ኩም በቃ ጣላይ ሄደ አለምቢያን አርሳያን አቶወት አይነቅል ቢያን ሰብ አዞመር ጅግለን ሰብ አምስት ሳይዶ ጃንጎ በቃ ረግቸ ውዝድ ቤ ባጂሲ ተመጠይ ሰቢ ቻሉት አለቢ ግዝ አድዋን ላልኮን ምንግዝ ታይ ደች ተደጋግሎ ታትኬሻን ያ ፉድ ሴክሪቲ ላይ እንግዘሎ የምግብ ዋስትና ይሏኒ ብሎ ማማረኝ ብሉትን ስንቅ በኢትዮጵያ አኳ ያለ ነብይ አለት ስንቅ ገገን አላቀ ታላንሰብ ራበለ ምካታለ አንነ ምካት ለፍዶት ምንግዝ በደች ረሶት አቶት አቶት ምካት ፍዶት አትኬሻን ሊከሻነ ኪሽ ላይ አለ ሰባ ቅርቦት አትኬሻን ብሉትን ላልኮን ሰብ ተደጋግሎ ተለቢ ተደጋለሎት ይላኒ ግስ ፈየክ ላንሻሽ ጦትም ላስገድዶትም እንካል ሁክም ወጣን ብሉትን ገና ከና የታይ በቀዳሜና አረ ያብል ሊባድ ዜግነት ላ ብሎት የበልነት የረከበ ሰብ ኢትዮጵያዊ በለሆነ ዜግነት ካይ ደች ልረክብ ይለቻል ደች ይንዞት ላቃል የጌ ደች ያብል ጅንስ ሆነ አቶ እነት መጭ ንትልቶ ጠቀላ የብል ጅንስ ነት በረከብክ በረከብክ የብል ጅንስ ሰቦንክ ደች ትውስጥ ድባ አጅሱክ መታመጣ ይግዝ በሉትን እታይ ቶ ስቢያን በሉትን ምንም ፈየ ግዝታዊ ነብረይ ምክንያቱ ደግሞ ያቀርበያን አሰነት ወይ ደግሞ መንቄት አይነብረኝ ደች ካይ በተለይ በዝላም ለማን ኢትዮታን ግዝብ ሆነ ለሸሽት ዘማን አይለን ያልትጋለል በዝላም ለማን ግዝብ ሆነ ፈ ያቀርበያን አሰነት ይለ ወይ ሚካሃት ወይ ጦኝኛን ወይ ለንግዘር ይሌ ጅግ በላያን አንካልሰ በዝላም ኢለማን ደች በሆነ ሸሽት ዘማን ቅጫ በላለመ በልትጋለለ ደች ውስጥ ቢያነ ከድጎ በላን በመስኖ ለማን ይ ደግሞ ለሆሽ ዘማን አይለን ቅጫ በልትድጋለለ ደች ውስጥ ቢያነ ከሆነ አጅሲግ ኢንዘይ ተመጠን ግዝ አራሽ ደች ንብረን አፌትተን ሊያቶት በፈያ ሀላት ሊያቶት ማሽን ላይ ነብረ ቅላል ፈረንከ ላይ ነብረ ቅላል ዱሬሽናን ደግሞ በከተማም ይነብራል የመንግስትም ሰራተኛ ሊሆነ ቅላል ፈረንካ ላይ ሰብ ዱሬሽን ጌ ገባን አቶ ተቶቶ ትከሻል መንግስትም ደግሞ አቶ ቲከሻ ነው የጠቀለክቶት ታለብነ የሚካት ስንቅ ያለብነ የሚካት ላትረጋግጦት አቶ ቲከሻ ቱ ሀለት የጠቅላን በበሎት ለዱሬ ሸደችዋቦትን ተድጋለላ ተድጎበላይ ብሎትን ላልኮን እታይ ዱሬሽን ምንግዝን ፈረን ከዋባን እንደቻለ ነው ዝዳኔ የልቅ ያለውን እታይ የቅጦን አቶቲ የቅጦን አትዋጫ ትንታይ አራሺ ገበሬ ምኑ ጎባን ደች ካትዋጫ ዱሬሻይስ ፈረንከ ከዋ ማሽን ካትዋጫ ኔ ፈየ ባህለት አቶቶ ነ ከሻ ዋም ተድጋለሎትን ብሎትን አድ ቢያለ ተነቅላዩ ግዝ ምን ግዝን ክራይ ቢሌ ነይ ይድጎ በለ ገደበለ ክራይ ቢሌ ነይ አዳራሽ ደቸካይ ሎ ለገነሰብ ተያት ክራይ ኢታይ አይዶኝስ ሰብሉ ለነሎ ወክተኝ ሰብሉ በሉትን ባይዱ በቀላ ባይዱ ባይዱ ጀጀ ነይ ላንካለ ግዝ ላንካለ አቶ ታከራያን አንሰብ ታምስት ዘማን በላይ በላ አትክራዩ ስለቀል ገደብ ከምስት ዘማን ግን ቋሚ ሊሌ ነይ ለዶር ዘማን ጀጀ ነይ በሉትን አቮካዶ ምናምን ሊንቋም ይተክሉ ያን ሊመንስረሉ ላንካል ግዛት ክራይ ያን ሰብ ጉዶሪ ዘመን ኩያም ምስ ዘመን ተኩያም ምስ ዘመን ይበዛን ወቅት አትከራዩ ይጥራል ውሀን ሰብ ይድጋሉ ተቆተካ ይድጋሉ ካይል አይቀብጥን ቀብጥን ህጊ እንቅጨ ገደበሻ ነድጎ በላይ ኢንካሌ ነይ ተግሩሻ ማስ ቢያኔ ለገና ማራሹ ቢያኔ ያትከራዩ ቢያኔ ለፈረንካን ዋስትና ወልቀ እጥቂ ብልባን ሀለት ቀደ ባደ ሀለት ትረሽናል ባደ በቡርዳ ምትረሽናል እሁን ግን ሁክመኛ እኑ ታለቢ የኤድቢያን መቃም ይዳኔ አታሁ ውል ነበርያኔ ውሊ ተመዘገቡ ታለቢ ባላኔ አንካሌ ገደብ ተጎበላን አትመበን ቅያይሩ ት ይቻላል ቅያይሩ ትሊ አኩ የቃለ ሰብ ወንቄ ለወጣኔ በቃለ ስሬ በቅላን ግዝቦነ ወንቄ ለቤስ በቅላን ግዝቦነ ያንሶ ሰብ ስሬ ሊያ በቅል በከሽ ሊያቶት በከሽ ቃለ ታለዝ ሚሽ ደች ልትቀያይር አይደለም የቃል ላይ ደግሞ ወይስ በከሸ አንዱ ጫን ትቀያይር ቢያን ሀለት በአኩ ሁክም ተጥቃቀል መጣል አድዋት እንደገና አይተፈቀደ ነድ ሽግሽግን ሽግሽግ የለ ሽግሽግ ላይ ነው የሚንግዝን ድልድልዋ ሽግሽግ ላይ ንግዛለ በህግ ሽግሽግ ያው ሰብ ተናደ ደች የውዝድ ቢያነ ነ ሽግሽግ ብሎት አኩል ደች ቢትከሽ ሽግሽግ አሲነለ ለምሳሌ አባ ድንም ደችላ የሚወጂ አባድንም ቲሞቱ ደች ሳሎን 18 ታይዶ ሚላይ መሰብቸ ባልና ወጣት ተድራጃን ደች ቢት ከሾቢያ ባለት ዳሩና ደች ይለይ ባለት ዳር አዲ በቀብጥ ሎብ ያቀልልን በርሰት ብልት እንዳደረው የባለ 18 ዘማን ሚላይ ማንም ሰብ ደች የተሳሎት በመንግስት አቀላን ባይሻ ማጦ ቢያነኩ መንግስት ቢንዘ ይዞት ቢያን በሽግሽ ጎቢያን ለንግዝና እለች አለው በሽግሽ ጎሎት አኩ በይ ደች ለካ መንግስት ደች ባባቂጫ በይም ሊቀንስብኝ ላይ ፍራና ፍርናቸ ላይ ነብር ቢያ በአድጋሎት ሀቃ ተረገጦት ሊሴማ ሽግሽግ ልንግስ ቀረ ይሄ ለወ ሽግሽ ድልድል ልንረቅላን ድልድለ ዮጋ አነ አጅስ ሎቢ መንሰብ ሀቀ ሊሳለደች ተበኛ ጌባኛን ባ ሊሳለንሰብ በመንግስት ሊሳለንሰብ ምንግዝን መንግስት ንዘ ይዞታ አጉቼን ባልናን ይዞታ ካይ ይቀብጣን ሰብለ ባልናን አጉቼን ይወስደን ነጥቅቢያን ሰብለስ አሁን አጉቼ ናቀል ነው የሚሰብቻሉ አነ የተነጠቅሙ ሰብቻ ሊንካል ሊሳላን ሰብ ሎቢ አክሌ ማለት ነው። ሽግሽክ ታያትከሽ ቢንካል ሃለት ደች ቢያን ለት ተጥቃቀለ መጣን መንግስታይ ወይ ደሞ ሆኮ መንግስታይ ቲገኖ ታለቢ ቲሌኔ ሀዲ ሃለት ደች የመንግስቷ ዩመት የቅድ ላይ ተጥቃቀሎ ታለቢ ደች የሰብ የሰገግክ ሀቅ ነው ታለቢ ደች ለሰገጋ ቲንዙቢያ ሃለት ነው ብሩ ታለቢ ደች ቤላ ምን አለ ደች ቤላ ሴኩሪቲ ሊሆን ዘለው የንበሮት ዋስትና ሊሆን ያለው ውሃም ይላል ደች በለ ጋሪ ለባዋ ጉች ነው ደች ኢኮኖሚስ ኢኮኖሚ ሲያሰኝን ጉድ ብዙ ደች አይገዛን ጊዜ ሁሉም ደስ አደች ትንዛዘ የደች ሀለት በፈየ ሀለት በለውና ባርዱ ለደር ፈየ መት እንዳደረለው እንግዲህ ለመጫ በደች ሀለት ወይ ደግሞ በደች ሁክም የተሀለቀ የፈየ መት እንዳደረለው ሚካት ሉልም ግዝ ግስ እጅጃ ቢኮኖሚ ቢሳሲያሚ ባመኘ ጅቦም ይነቃም ብሉት ሁሉም ግዝ መንቀካይ ደችን ላልኮን ኡመቲ አኩ ሁክሚ ያበይ ሀቅ ምን ግዝን ሁክሚ ያተረ ምን ግዝን ምን ገደብ አድርጎ በላ ምን ቅጣት አድርጎ በላ ደች አይነት ተደጋግሎ ተለብይ ላለ ፈየች አሉ ተለቢ ታ የሮሬን ግዝ ብሉትን አኩ በለግን በቡርዳ ሚሰሜኔ በተለይ ሰሜኔ ግዝምን ግዝን ደቼ ሄዳን ያቅጦ ደቼ ናረየ የውል መሬት ሄዳን ደቼ በሉትን ባጌም በከተማ ወዝዳን ሰበል በለግን ኢዳኔ ያረሳን ለገ ቅድጋ ለላን ይህ ደች ባለ ይህን ጥራ ገባን ሰብና ነው ለበልግን እታ የፈየ መስ እንዳደር ሚካትም ጃንጉ ውሀን ህጊ ያው ቀዳም ቦን ሁክም ለፈቅደ አኩ ደሞ ቅጣታም ከድጎ በላል አድ የወሰደድች ትክነበል ቢያን ቱሃም ግን ታሀለቀ ማስያ ቅጫ ታደዱ አምስት አይዶ ጃንጎ ሊያጉዳቀል ዋን ቻሉ ታደብ አንካሻን ሰብሩት ወው ብቻ ላይከታ ያቀላል ተሳሳ ኪም እስከ መቶ ኪም ጃንጎ በፈረንከ ሊቀጣል ወይ የፈረንካይ ወይ ይግደተይ ወይ ቅጦም ሊቀጣከል ይታይ ማሲያን ከቅጫ ያን ዜኔ ይቀጥ ያን ሐለት ወለት አቅብታ ሐለት ደች ዮዝዳን ሰብ ታኹም ቦታ ዞፍ የገለም ሰብ ያውኑ የውልም ሊያን የመንግስትም የሆኑ ይዞተ ካይበሉትን ውሀነ ሁክሙ ባይፈቅዳያን ሀለት የደች የንዘንሰብ ይታይ ቅጣት ያለ ቢኮ ቻሉ ተለቢ ይዞተ ሲል ግን ያው ሸሽት አይነት ይዞት ያለ ከሆነ ሁክም የሚያድጎ በለ ሸሽት አይነት ሊያን ያው የሰገግ የግል ይዞት ባለቤትነት ሊያን አሉ ይዞት ሊያኔት ላያን በሀቅ ደረጃት ላያን አኩ አድሰብ ባለ ይዞታ እንትልዋ ባለቤት እንትልዩት ላያ አቦትነት የደቸ ቦትነ አነ አቦትነት ርከቦት በደች ልቻል አቦትነት የውመት ያደኘዋ የመንግስት ግን ለሰገጋ አቦትነት የለይ አድምሰም ለመጥመጥ አቦትነት የለይ ለመጥመጥ ይዞታን ይዞታ ተትጋለሉትን ተትጋለሉቲ ሰፍን አታ ይዞተ ግን ለሸሽት ሰበር ለሸሽት ቆመ ፊታል አድም ግዝን የሰገግ ተትጋለሉት የግለሰብ ተትጋለሉት ይዞታ በሉትን ወሽትለኛ ያወል የቂጦ የደነብልኝ በሉትን የቂጦ ኢሉያኔ ተድጋለሉት አለበሉትን ሸሽት ለኛ የመንግስት ተድጋለሉት አኩ መንግስት በተለይ ፓርክ ለያኔ ጋውይ ለቱሪዝም ለምናምን ሆናነ ኤት መንግስት ወስደ ያነሉን የመንግስትን ይዞ ተበሎት ነታይ በቡርደ ደግሞ በቀበለ ያለ የውልደችን ያኔ ደቻለ በለግነ ለ አደኝ ተድራጆ ሆኒ ለውጣት ሚለምን ወቢያኔ ደች ብሉትን አንካለ የውልደች ለኔ ያለ ብሉትን አደኝ ኡመቲ ባድ የት የነብራን ኡመት ባደኝ በቅጡ ኤንዛያነ ብሉትን ይወልደችን ገና የሰገግ ይዞት ሌ ነይ አለ ብሉትን ወ ለሰገግከ ሁሉም የተገግከ ሁክም ማለ ብሉትን አቢ ሐለት ዮና ነንግዝ ብሉትን ተድጋለለቲ ግን ያ አክራዮት ላራሽ ላራሽ ዋቦት ተድጋለላት ውስጥ ገባ አኩ ገጋ ብቻ ረሶት ብቻሉን ተድጋለሎት ብቻ ብሉት ገጋ ረሶት ብቻሉን አኩ ቆት ላይ ነብራ ካላ ባሊቅነት ኤንዛያን ልሆና ካላ በለ ምክያት አለ ቢሰብ ሊነብረ ቀላል ላልኩን ፈረንካም ቀበጣን ከራበ ሞክ ቢያን ያርስ ቢያን ማሽንም ቀበጣን ሊሆነ ቀላል ላልኩን ለገነሰብ አት ከራየን አድ አ ለደርቱ ባኔ ታቲርሰ ውሃም ተድጋለሉትን ለፈረንከ ለሊቀታ ተንሳ ውሃም ተድጋለላትን ባዋው ዱሬሽ ኢንቨስት ላሽቢ ማሽን አለይ ፈረንካ አለይ በሮሪ ሐለት ይያዙታቱት ቢያው ባላን በባለ ለዱሬሽ ቶባ የቀፈት የደቸት እንዳዳር ቢሮ አለ ዋና የወሻ እብነት አለ ቢውሀት ዋት አትመበዘ ዞኑ ወረዳም ጃም ጋለለ ተስርም ግን ቡሪ ወሻይብነት ያፉ ያኔ በማን በወረዳን በወረዳን ወረዳይ አዲ ወሻይብነት አቻቹ አቺሉት ነው ሁክሞይ አሳቢ ቻሉ ተልብ ተጅደ መንበሪ ደች ደች ሁክማ ጅሶጠይ ለሰቢ ምን ሀቅባ ባያን ምን ነፈራ ምን ገለበድ ጎለ ምን ቅጣትስ ህግ አል ቻለ እንግዲህ እንግዲህ መሳይ መሳይውን ወጥ ለቀርኝ መሳይ ሻን በሉት ለቀር ማንም ተመሱ ሌላ መልጥ ላል ከሆነ ዋና አችሎት አለቢ ሰሚ በፈያለ ትድጋል ነው ኳሰለብ አድዋት ነች አቻችሎት ሁልም ካይ አለይ ብሎትን በሚዲያም ኮ ሚዲያም አለቢ ብሎትን አቱም እንደሚ አወሻይ መታም ያው ግዝለት ዋጥቱን እኔ ፕሮግራም ማስናጀ ሙይ መስንጃ አስናጅ ሙይ ብሎትን በሉልነትም ግን የደጨት ዳዳሪ ክትፈት ጋር ወረዳ አለይ ይታይ ወሻይ ብነት አለቢ አቻችሎት አለቢ መጀመሪያ ከብሎትን አትም አለት ውጥን ሊነይ አጉቺን ባልና ዳቸ በውጥን ሀለት እትጋለላን እንካል ልቅጣ ተለቢባል እና አድርገው ነገዘል አንኔ ውጥ ነው ቤደበ ወሻብነቲ የኮሎኒ የወረዳኒ ያስተዳደር በሉት ነው ውጥ ነው አውጦ ሆኔ ቢትራን ሰብሽ ላይን ሀለት አውጦ ሆኔ ለሰቢ ውጥ ነው ከቻችሎ ተለቢ ውጥ ነው ታኒ እብት ሀለት እትጋለሉ እብት እትጋለለ እንካል ልቅጣ ተለቢባል ነው አቻ ሱለ ተለቢ በሉት ነው እንኔ ይድቢያን ሰብ ሁሉ ማንንም ሰብ ይድበኛን ኢላን ሰብ በሙያም በሉባም ከባጠቃላይ በሉት ነው ሚዲያም ለሰቢ ያሽሉ ተለቢ የደች መርከ የሮሪን መርከ የታችን እና ረ ህግ አመኝ ሀለተካ ያብላሽ ሲያሰኝ ሀለተካ ያብላሻል የደች ምካት በልተፈጀ የአድም ምካት ይለስፈጅ የደች ምካት ዜግነት ለፍዶቱም የደች ምካት ተፈዶ ተለቢ ይበሉትና ላልኮን መንግስት የሮሪ ኤት ኢታቦ ተለቢ የደችን ሀለት ደች በደች አልተስተካከለ ግስ በአድም ባድም ግስ ይለስተካከለ ፈያመት እንዳደረ መንሸክ መንቀከ ተች ዜግነትም ዱሬሽነትም መቀየር በኢትዮጵያ ዱሬሽን ነኛ በህልቀት በሉትን ዱባይ ንሚመንባድ ምን ንሚመንባድ የሮሬ መቃም ጅጎ ደች ሌም የኛ ነበር መይ ሌም ህልቀተኝ አምለደነ ሌም እኘ ግን ፈት ደች ያቆምሳን ደች አቶ ታቶታን ደች ለን የትጋለሎት ሀለት ነ ለደች ያለ ያለነ ሁስ ኡንስ በሆኖት ከ ዜግነት ልገፍባል መንግስትም አዋጫኔ ፖሊሲ ሁክ ዜግነት ተፍዶት የደቸ ሁስፔ ያለነ ውስፔ ትይግኖት በፈይ አለት ተትጋሎቷ አቶ ት ያመጫነ ክኖ ተለቢ ላል ሆነ የወጣ ሁክ አፈጻጽምክ በተለይ ከውነኘት ያሱ እት አለት ይዳነክሱ ተለቢ ኡመትሚ መብተ ሀቀ ግዴተ ቻለሆነ የአሻነኮለ መንግስትና የበላ ቀነ አደምግዝላ ላል ሆነ የድቢ ለም ለሀፍት ታቻችሎት ታቻችሎት ጀመራኔ